ኮራ ማለት በአንድነት መሰብሰብ ማለት ነው። አዛ ኮንሶ ማለት ባህል ማለት ነው። ስለዚህ ኮራ አዛ ኮንሶ ማለት የኮንሶ ህዝብ በአንድነት ተሰብስቦ ባህሉን የሚዘክርበት ክብረ በዓል ነው። የኮንሶ ባህል ዛሬ በአካል ተገኝቼ ነው ያዩት። በጣም ደስ የሚል ነው። እንደ ኦሮሚያ እንደ ሬቻ ይመስላል እንደ ቦሮዋና ደግሞ ገዳ ስርዓትም ይመስላል። ስታየው የእነሱ የዩኒስኮ እንትን የተመዘገበ ቅርስ ነው። በኦሮሚያ ክልል የገዳ ሲስተሙ እንደዛ በዩኒስኮ ተመዘገበ ስለሆነ በጣም ደስ የሚል እና እንደዝም አይቸም ላቅም በክልላችን ያሉ ብሄረሰቦች እርስ በርስ ተገናኝቶ ባህላዊ መስተጋብሮቻቸውን በጋራ ሊመለከቱ ደረገበት ቀን ስለሆነ በጣም ደስ የሚል ነገር ነው። ህብረተሰብ ጉልበቱን ተጠቅሞ የተፈጥሮ እውቀቱን ተጠቅሞ በተለይ ገባ ብላችሁ ብታዩ እንደ መሐንድስ መሬት እየሰነጠቀ ተራራውን እየቆረጠ የሚሰራውን ስራዎች ምናም ሲታይ በጣም የሚያስደንቅ ነውና እኮራበታለሁ። ሁሉም ብሔረሰብ ኢትዮጵያ ውስጥ ሁሉም ብሔር ብሔረሰብ የራሱ ባህል አለው። ይሄ ደግሞ ለየት ያደርገውም አለ። በተለይ ደቡብ ላይ እንደመበዛ አይተናል። ይሄ ለአንድነቱም ጥቅም ነው። እኛም ለአንድነት ስንል ነው ጥሪ ተደርጎልን የመጣው አሁን ብዙ አባ ገዳዎችም መጥቷል፣ አሉ ስለዚህ በጣም ደስ የሚል ነው። አንድነትን ይፈጥራል። ስለዚህ ይሄ ደግሞ በፊት የነበረ አሁንም ያለና ለወደፊትም እንዲቀጥል እኛም እየሰራንበት ያለ ስራ ነው።